25 እጅግ አስገራሚ ፎቶዎች። እነዚህም ፎቶዎች ልዩ የሚያደርጋቸው 25ቱም በፎቶሾፕ ያልተሰሩ መሆናቸው ነው። 25ተኛ፣ ብዙ ማይል ከፍታ ያለው የቴኒስ ግጥሚያ ሜዳ። አዎ ይህ ቦታ እጅግ አስገራሚ ነው። እንደ አውሮፓውያን አቆጣጠር የካቲት 22 ቀን 2005 አሜሪካዊው አንድሪያ ጋሲ ከሮጀር ፌዴረር ጋር በዱባይ ቡርጅ አል አረብ በሄሊፖድ በዚህ ከመሬት አንድ ማይል ርቀት ላይ በሚገኝ የቴኒስ ሜዳ ላይ ተጫውተው ነበር 24ተኛ መንደርን ልትሰብር የተቃረበች ጀልባ ይህች መርከብ ለ25 ቀናት ከቆየችበት ከኖቢስ ቢች መርከቧን ለማዳን ሦስት ሙከራዎች ተደርጓል። ተጨማሪ አራት ሳምንታትና በሚሊዮን የሚቆጠር ዶላር ወጥቶባታል። ፖሻ ቡልከር ትባላለች እንደ ኤውሮፓውያን አቆጣጠር በ2007 በኒውካስትል አውስትራሊያ ውስጥ በኖቢየ ባህር ዳርቻ ላይ ከቆመች በኋላ በሚያስደንቅ ሁኔታ የቱሪስት መስህብ ሆናለች። 23ኛ ይሄኛው ትንሽ አስጨናቂ እውነት ነው፣ ለማመን የሚከብድ ነው። ከሰዎች ጋር አብሮ እራት የሚበላ ድብ። በጠረጴዛው ላይ በቂ ምግብ ከሌለ ምን ሊፈጠር እንደሚችል አስባችሁታል? ነገሩ እንዲህ ነው። ይህ ድብ ብሩኖ ይባላል። ከልጅነቱ ጀምሮ ከሰው ጋር ነው ያደገው። እድሜውን ሙሉ በምርኮ ነው ያሳለፈው። በአሁኑ ሰዓትም ይህ ድብ የቲቪ ማስታወቂያዎችን በመስራትና በሰዎች ሰርግ ላይ ብዙ ጊዜ በመታደም ይታወቃል። ይህ ቀልድ ሊመስል ይችላል፣ ነገር ግን በባለቤቱ ኬሲ አንደርሰን ሰርግ ላይ ከሰው ጋር እንደታደመ ይነገርለታል። 22ኛ ጭንቅላቱ ያልታየው የሆኪ ተጫዋች። ይህ ተጫዋች ክርስቲያን ቶሊፍሰን ይባላል። ይህ ኖርዌያዊ ተጫዋች በተነሳው ፎቶ ላይ ፊቱ ቀርቶ ባርኔጣው ብቻ ተንሳፋ መታየቱ ዓለምን እጅግ አነጋጋሪ አድርጓል። ሀያ አንደኛ ጥቁርና ነጭ ሳንታ እሺ፣ ይህ እውነት ሊሆን የሚችልበት ምንም መንገድ የለም ብለን ብናስብም በዓለም አስገራሚ ከሚባሉ እውነታዎች አንዱ ነው። በሳን ፍራንሲስኮ ሳንታኮን 2009 የሳንታ በዓል ላይ ሁሉም በተነሱበት ፎቶ ላይ የአንዲት ሴት ብቻ ጥቁርና ነጭ ሆኖ መውጣቱ ብዙዎችን አስገርሟል። 20ኛ በዛፍ ውስጥ የተያዘ ብስክሌት ይህ ብስክሌት በዛፍ እንዴት እንደተዋጠ የሚናገሩ ብዙ አፈ ታሪኮች አሉ። ነገር ግን ብዙ ትርጉም የሚሰጡ ታሪኮች አይደሉም። ይህ ብስክሌት በቫሽተን ዋሽንግተን በኩል የሚያልፉ ከሆነ ቆም ብለው ማረጋገጥ ይችላሉ። 19ኛ ይህ እጅግ ያስገርማል። የውሸት ሊመስል ይችላል ግን በ2010 አንድ ወንድ ልጅ በቻይና ተወለደ። በድምሩ 31 ጣቶች ያሉት ሲሆን 15 የእጅ ጣቶችና 16 የእግር ጣቶች ናቸው። ከዚያን ጊዜ ጀምሮ እነዚህን ጣቶች ለማስወገድም ቀዶ ጥገና አድርጓል። 18ኛ ሥዕል ነው ወይስ ፎቶ? የብዙዎች ጥያቄ ነው። በፎቶው ላይ ብዙ ሰዎች ከስዕል የዘለለ ፋይዳ የለውም ብለው ይናገራሉ። በኢንተርኔት ላይ ከፍተኛ ግርግር የፈጠረ የናሽናል ጂኦግራፊ ፎቶ ነው። ይህ ፎቶ ትክክለኛና እውነተኛ ፎቶ ሲሆን በናሚቢያ በረሃ ውስጥ የተነሳው በመሸ ጊዜ ነው። ቢጫ ብርቱካናማ ጀርባ ሰማዩ ሳይሆን የአሸዋ ክምር ሲሆን ነጠብጣቦቹም የነጭ ሳር ነጠብጣቦች ናቸው። በጥላ ውስጥ በመኖሩ ምክንያት የፊት ገጽታውም ሰማያዊና ጨለማ ነው። አስራ ሰባተኛ የቤት ውስጥ ደመና። በፎቶ ላይ እንደሚታየው ደመናዎች በቤት ውስጥ ሊፈጠሩ ይችላሉ። ይህም አርቲስት በርኖት ሽሚል የተባለ ሰው እጅግ በጣም እውነተኛ የሆኑ ፎቶግራፎችን ለመቅረጽ ተጠቅሞበታል። አስራ ስድስተኛ የስዊዝ ጦር የጥፋት ቢላዋ እንዳለመታደል ሆኖ ቀልድ አይደለም። በቬንገር የተሰራው ይህ 85 የስዊዝ ጦር መሳሪያ 19 ኢንች ርዝማን ያለው ሲሆን ቁጥሩም 15 ኪሎ ግራም ይመዝናል። 15ኛ ፍራንክ ራቢት ይባላል። በተለምዶ በጣም ቆንጆ እና ደብዛዛ የሆነ ነገር ግን በጣም አስፈሪ ግዙፍ ነገር ሊሆን እንደሚችል ሲወለድ ማንም አይገምትም። ዘ ጂያንት ግሬስ በመባል የሚታወቁት እነዚህ ትላልቅ ጥንቸሎች በጀርመን ውስጥ በካርልስ ሞነልስኪ ለምግብነት የሚውሉ ሲሆን ቢዝነስም ናቸው። በቅርቡ የተወሰኑትን ለሰሜን ኮሪያ ልዑካን በመሸጥ የተራበውን ሕዝባቸውን ለመመገብ ተጠቅመውበታል። አስራ አራተኛ የዓለማችን ትልቁ ጉድጓድ፣ በእውነቱ በዓለም ላይ ትልቁ የአልማዝ ማዕድን ማውጫ በሚሪ ሩሲያ ዳርቻ ላይ ይገኛል። በጣም ትልቅ ከመሆኑ የተነሳ ሄሊኮፕተሮች በዙሪያው ባሉ የተለያዩ የአየር ሞገዶች የተነሳ ወደ ላይ መብረር አይችሉም። 13 ኛ የሰጎን ውድድር እውነት ነው። በዓለም ላይ ሰዎች ሰጎንን የሚወዳደሩባቸው ቦታዎች አሉ። በዚህ ዝርዝር ውስጥም በአስገራሚ ፎቶዎች ተካተዋል። 12ተኛ ዩኖ ዩኖ ሳይክልን በሞተር ሳይክል ሊቀድሙ ቢሞክሩ ምን ይፈጠራል? ዩኖ በጣም አደገኛና ለመቆጣጠር የሚያስቸግር ነገር ነው። በተጨማሪ በዓለም የመጀመሪያው ሞተር ሳይክል በአንድ ጎማ ብቻ የሚነዳ ይህ ዩኖ ይባላል። አስራ አንደኛ በጣም ብዙ በቆሎ የጫነው መኪና። ምንም እንኳን ብዙ ባይሆንም በዚህ ምስኪን መኪና ላይ የአንድ ዓመት እህል መጫኑ ጥሩ ነው ወይ ብለን እንጠይቃለን። እና ምናልባት ይህ ፎቶ የተነሳው በሶማሊያ ነው ተብሎም ይታሰባል። አስረኛ ኪዩት እና ባምቢ ይባላሉ። እነዚህ ሁለት ውሾች የተወለዱት እግር ሳይኖራቸው በኩዞን ሲቲ ፊሊፒንስ ነው። አሁን የሚኖሩት ከባለቤታቸው ሎፔ ቱሊፖስ ጎዳና ላይ ከሚሸጥ ሰው ጋር ነው። ዘጠነኛ የፍየል ዛፍ በየቀኑ ከምታዩቸው ነገሮች ውስጥ አንዱ ላይሆን ይችላል። ነገር ግን ይህ እውነተኛ ፍየሎች ያሉት እውነተኛ ዛፍ ነው። የሞሮኮን በረሃ ለመጎብኘት ከሄዱ ምናልባትም ሊያዩት የሚችሉት አስገራሚ ነገር ነው። ስምንተኛ እጅግ በጣም የሚገርም የአሸዋ አውሎ ንፋስ። እውነት ለመናገር ይህንን ፎቶሾፕ ላይ መስራት እጅግ ቀላል ነው። ይህ ምስል በ2005 በኢራቅ ውስጥ በፎቶግራፍ አንሺ የተነሳ ነው። በግልጽ ለማየት እንደሚቻለው በመካከለኛው ምስራቅ ያሉ የአሸዋውሎ ነፋሶች በጣም ተለዋዋጭ ናቸው፣ እናም ከየት ሊመጡ እንደሚችሉ አይታወቅም። ሰባተኛ ካርቱን ክሊኒክስ። ምንም እንኳን እንደዚህ አይነት ካርቱን በኒውዚላንድ ኮረብታ ላይ የተቀረጸና የተለጠፈ ቢመስልም ይህ በኒል ዳውንሰን የተቀረጸ ሀውልት በተበየደው ብረት የተሰራ ነው። ቁመቱ 15 ሜትር ሲሆን ከየትኛውም ማቅጣጫ የውሸት ይመስላል። ስድስተኛ ትልቁ ጠረጴዛና ትናንሾቹ ሰዎች። ስለዚህ ጠረጴዛው በእርግጥ ትልቅ ነው ወይንስ ሰዎቹ ትናንሽ ናቸው? በእንግሊዝ ወደሚገኘው ሃምፕስቴድ ሄዝ ከደረስክ ይህን እውነት ሆኖ ታገኘዋለህ። ይህ ግዙፍ የጠረጴዛና የወንበር ቅርጻቅርጽ ጸሐፊው ወይም ዘራይተር ተብሎ የሚጠራ ሲሆን በጣሊያኑ አርቲስት ጂያን ካርሎኔሪ የተፈጠረ የጽሑፍ የብቸኝነት ሐውልት ነው። አምስተኛ ትልቋ ዳክዬ። አሁንም አንድ ሰው በፎቶሾፕ ላይ ብዙ የሚዝናናብን ሊመስለን ይችላል። ነገር ግን እውነቱ ይህ በጣም እውነት መሆኑ ነው። ይህ ግዙፍ የጎማ ዳክዬ የአራት ሚዲያዎች ነው። እናም የግብይት ዘመቻቸው አካል ሆኖ በመላው ዓለም ስልታዊ በሆነ መንገድ ይጠቀሙበታል። አራተኛ ድንጋይን ማመጣጠን። በተለምዶ የሮቅ ማመጣጠን በመባል የሚታወቀው ይህ የኪነ ጥበብ ቅርጽ የስበት ኃይልን የሚቃወሙ በሚመስሉ ጥንቃቄ በተሞላበት መንገድ ድንጋዮችን ማመጣጠንን ያካትተ ነው። ሶስተኛ የቤርሳ ሐይቅ ከሶላኖ ፕሮጀክቶች አንዱ። ይህ ትልቁ የውሃ አካል ነው እናም በጣም ታዋቂው ነው። የቤርሳ ሐይቅ በዮሎ ካውንቲ የጎርፍ አደጋን ለመከላከል ይረዳል ተብሎ የተሰራ ነው። በመጀመሪያዎቹ 40 ዓመታት ከ5 ሚሊዮን ዶላር በላይ የጎርፍ አደጋን መከላከል መቻሉ ይነገርለታል። ሁለተኛ ባለ ሁለት ፊቱ ድመት። ወደፊትም ወደ ኋላም ከተመለከትከው ከሮማው ጣዖት ቀጥሎ ጃኑስ ድመት በመባል ይታወቃል። ፍራንክ እና ሉዊስ በአሁኑ ጊዜ በጊነስ ቡክ ኦፍ ሪከርድስ ውስጥ 12 ዓመት በመቆየት በዓለም ከሞት የተረፉት የጃኑስ ድመት ናቸው። አንደኛ የባህር ጭራቆች። ምንም እንኳን የባህር ጭራቅ በአንዳንድ ቦታዎች ላይ የሚበላ ቢመስልም በእውነቱ በኒው ኢንግላንድ ኢንዜኖት ቢሽ ላይ የባህር አረም ናቸው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ ቤተሰብ ይሁኑ።